እኔ ውልሽ ሱስ አለብኝ፣ ገባሽ አይደለ? ለአንቺ ልሆንሽ አልችልም። በቃ ተይኝ። ምንድን ነው አድርግ የምትይኝ? እኔ በቃ አልሆንሽም። በይሳት አሁን ሱስ እኔ ስለጀመርኩ እዛ ሱስ ላይ ከቻልኩ መውጣት እንጂ ሲጀመር ፍቅር ምናምን አልፈልግም። እኔ ሰላም፣ ሰላም። ቤተሰቦች እንደምን አላችሁ? አሎ፣ ደህና ነኝ እግዚአብሔር ይመስገን። እንግዲህ ባለፈው የተፈጠረውን ነገር ሁላችሁም አይታችኋልና በጣም ከባድ ነው ለእኔም ለእኔ ለራሴ ማመን እያቃተኝ ያለ ነገር ነው የገጠመኝ ተረጋግቼ ቪዲዮን ለማየት ሞከርኩ እና በጣም ከባድ ነው ማለት እኔ የጠበቅኩት እንደዛም አልነበረም የጠበቅኩት ሌላ ነገር ነበረ በዛ ላይ ደግሞ የገጠመኝ ሁኔታ አለ የእኔም ጭራሽ አላሰብኩት እና ዛሬ የዛን መልስ ልሰጣት ነው የመጣሁት። ምክንያቱም አሁን ላይ እኔ ለእኔ ማንም የለኝም ምንም ነገር የለኝም ሶ በጣም ከባድ ቻሌንጅ ውስጥ ነኝ ያለሁት እኔ እና እኔ ማንም የሚረዳኝ የለም። ተረዳችሁኝ አይደለ? ስለዚህ እኔ ዛሬ ራሴ ነኝ የደወልኩላት። ምክንያቱም እሷ ያቀረበችልኝ ነገር ስላለ እኔ በምን አይነት አንግል እንዳሰበችው እሷ እኔ አላውቅም። እኔ በፍቅር እኔ ልሆን የማልችል ሰው ነኝ፣ በቃ በፍቅር ውስጥ ልሆን የማልችል ሰው ለፍቅር የማልሆን ሰው ነኝ። ሰውን በቃ የራሴ ብዙ ነገር እየገጠመኛለኝ ልጅ ነኝ እኔ። እንዴት እንዳሰበችው አላውቅም። ስለዚህ እኔ የምትረዳኝ ከሆነ ዛሬ ምንም ሁሉንም አንድም ነገር ሳይቀረኝ ሁሉንም ነገር አስረዳታለሁ። ሁሉንም ነገር ነግራታለሁ። እያንዳንዱን ነገር አስረዳታለሁ። ያለብኝን ችግር ያለብኝን ነገር ሁሉንም ነገር አንድ ነገር ሳይቀር ነግራታለሁ። ምክንያቱም እኔ አንዱን ሳልፈታ ወደ አንዱ አንዱን ሳልፈታ ወደ አንዱ፣ በዛ ላይ ደግሞ ነግሬያችሁ ነበር፣ እኔ ከእንደዚህ በቃ ተቃራኒ ጾታ ጋር መገናኘት አልፈልግም ያልኩት የሚመጣውን ነገር ሰለማቀው ነው። እናንተም ተቃራኒ ጾታ አንድ ላይ ሲሆኑ የሚፈጠረውን ነገር ታውቁታላችሁ አይደለ? ለማንኛውም እየጠበኳት ነው። ቆይስ ደግሞ በጣም ቪዲዮን በጣም እያየሁት ነበረ። በቃ እኔ እንዴት አርግ መጣች እንዴ! ምንም ነገር እንዳትኝ ምንም ነገር እንዳትኝ ነይ ቁጭበይና ወይና ነግርሻል ላይ ቁጭበይ ምንም ነገር እንዳትወሪ ምንም ምንም እሺ ሰላም ይበልህ ቁጭ በይ እሺ ምንም ነገር አሁን ምንም ነገር እንዳትኝ እያንዳንዱን ያልሽኝን ነገር ሰምቻለሁ እያንዳንዱን እኔ በጣም ብዙ ነው ችግር ያለብኝ ገባሽ እያንዳንዱን ነገር ያልሽኝን ነገር ሰምቼሻለሁ ምንም ያልጠበቁትን ነገር አለ የነገርሽኝ። ማለት እንዴት ሰው ቀጠራሽ? ባንዴ እንዴት እንደዚህ። እኔ ግን ምላሽ የምታሰብ ጥሩ ብለሽ ቆይ፣ እኔ ያለብኝን ችግር አንቺ አታውቂ። ገባሻ? ሲጀመር ሰውን አር ለምን የቀጠርኩሽ ማለት ነው። ሲጀመር እንዴት አሰበሽውስ ነው እኔ ሲጀመር ሰው ነው ለፍቅር የማልሆን ሰው። እንደዚህ አዲ ለምን እኔ አትሆንም። ተረጋጋ። እኔ አንተ ጥሪ የተፈጠረው ነገር አይታል ገና አለመሆኔማ ራሴ አውቀዋለሁ። የራሴ ብዙ ችግር አለብኝ። የራሴ ችግሮቼን ወይ ከቻልኩ መፍታት ለማንም የማላገረው በጣም ብዙ ችግር ነው ያለብኝ። ገባሽ? አንቺ አሰሚም እንዴ? በጣም ብዙ ነገር ነው ያለብኝ እንዴ? እንደኛ ያለብኝ እኔ እኮ አዲ ከጎን ልሁን ያልኩት ምን አደረኩኝ? ምንም አላልኩም። አፈቅርሀለሁ አዲ ወይ ለምን ደው አትረዳኝም? እኔ የፍቅር ምላሽ ተቀብለኛል ይሆናል ብ እኔ አልሆንሽም። ምናት በጊዜ እኔ አልሆንሽም፣ አትድከኚም፣ አልሆንሽም። ተረዳሽኝ አይደል? አፈቅርሻለሁ ምናምን የሚባል ነገር የለም። እኔ በዛ ፍቅር ምናምን የሚባል ነገር አልፈልግም። እሺ፣ ለምን አትወደኝ ማለት አንተም፣ አትወደኝ ችግር የለውም አይደል? ይረዳሀለሁ እኮ ግን እወድሃለሁ ደስተኛ። እባክሽ፣ ኧረ ተይኝ እባክሽ። እንዴ ጭራሽ ዛሬ መዛው ላይ ነሽ እኔ በቃ ዛሬ እንደማልሆንሽ ለነገርሽ ነው የመጣሁት በቃ አልሆንሽም እኔ ለፍቅር ለምንም ዝግጁ አይደለሁም ሲጀመር ሲቀጥል ደግሞ የራሴ ስንት ችግር አለ እኮ እንዳለስኩ ይሁዱ። እኔ ሲጀመር ማለት ነው ይኸውልሽ፣ ሲጀመር አሁን ላይ የራሴን ስንት ነገር አለብኝ። ምንድን ነው እሱን ነገር ልካፈል ነው? ወይኔ እኔ ማንም አይረዳኝም። ራሴ እና ራሴ ብቻ ነኝ። እንትን ብዙ ሰው አለ

ለአንቺ ልሆንሽ አልችልም፣ በቃ ተይኝ። ምንድን ነው አርግ የምትይኝ? እኔ በቃ አልሆንሽም በይ። ሰዓት አሁን ሱስ እኔ ሰለጀመርኩ እዛ ሱስ ላይ ከቻልኩ መውጣት እንጂ ሲጀመር ፍቅር ምናምን አልፈልግም። እኔ አዲ ሌላ ነገር ሱሱ ነው አይደለም የሚያሳስብ በቃ እኔ አልሆንሽም ምንድን ነው የምታወሪው ሱሱ የሚያሳስብ ከሆነ በየትኛውም ሁኔታ አብሬ ሊሆን እየነገርኩ ከሆነ በቃ ችግር የለውም አልኩ አይደል እንዴ ለምን ደግሞ አትሰማኝ ለምን ደግሞ አትረዳኝ ችግር አለው እኔ ልሆንሽ አልችልም በቃ እንዴ ለምንድነው ማሰብኝ እንዴ እኔ ስንት ነገር አለብኝ ይኸውልሽ በቃ ለአንቺ ልሆን የማልችል ሰው እኔ በቃ። ከተረዳሽ? እኔ ደግሞ ከአንተ ውጭ በምንም አይነት ሁኔታ በቃ ለፍቅር የማልሆነ ሰው ስለሆንኩ እኔ ይሄን ነገር ማሰብ ራሱ አልፈልግም። አዲ እየሰማኸኝ ነው አይደለ? እኔ ደግሞ በምንም አይነት አልችልም። አይገባህም እንዴ ለምን አትረዳኝ? አዲ ተረዳኝ እያልኩ ነው በቃ ሌላ ስራ ደግሞ ሌላ እንደገና ከሱስ ላይ ደግሞ ሌላ ነገር ጨምሬ ደግሞ በቃ ልበድ እንዳብድ ነው የምፈልጊው። አዲስ ተረጋጋ። እኔ እኔ በምንም አይነት ሁኔታ ልታው አልችልም። አልችልም በቃ ስለማልችል አልችልም። አዲስ እንደማልሆንሽ በቃ ምንም ነገር እንደ እንዳትይ እንዳጠብቂ ነው ዛሬ ልነግርሽ የመጣሁት። እኔ ደግሞ ትሰማኛለህ አይደል? በየትኛው ሁኔታ አብሬህ ነኝ እሱሱ የሚያስጨንቅ ከሆነ በቃ አብሬ አግዛለሁ። አይደለም ደሞ አትረዳኝ። ለምን እንደሆነ ማሰኔው በቃ በቃ ስልኬ ላይ እንዳትደውይ፣ ስልኬ ላይ ከዚህ በኋላ ስልኬ ላይም ቴክስት የተባለ እንዳልክ፣ በቃ ቁርጥሽ ነው። ለዚህ መሆኑን ኖሮ አላገኘሽም ነበር። ድሮ ጓደኝነታችን ይሻለናል። ሰለ ስራት አልሆንሽም እኔ ራሴ ተናገራለሁ። እየሰማኝ ነው አይደለ? ሱሱ ነው አይደለ የሚያሳስብህ? አይደለ? ከዛ ውጭ ላይ ደበቀኝ ነገር አለ? ንገረኛ አለ ወይ እሱ ደግሞ ችግር ይዳውም። በቃ እኔ አብሬ ሆናለሁ ደግሞ አትረዳኝ አንተ፣ እንዴት አንቺ እኔ ከዛ ነገር ታወጪኛለሽ? እኔ ራሴ ነው ራሴ ነው መውጣት ያለብኝ። ስማኝ ስማኝ፣ ነው እኔ ነው በቃ ምንድነው ግን የማሰሚ፣ እኔ ይውልሽ በምንም አይነት ሁኔታ አዲያስልችልም አልችልም፣ በቃ አልችልም። እኔ እኮ የማወራው እኮ አማርኛ ነው አይደለ? እኔ ዝግጁም አይደለሁም ብዙ ነገር አለብኝ፣ የራሴ ችግር አለብኝ። አስሚም እንዴ መስማታችን። እኔ ስልክ እንዳትደውይ፣ ከራስሽ ጋውኝ እኔ የራሴ ስንት ነገር አለብኝ። እንዳትደውይ እሺ።